ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። በመጀመሪያ ሰብስክራይብ ያደረጋችሁ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሸር ማድረግ የምትችሉ ሸር አድርጉልኝ። ሁሉ ዛሬ ምን ይመስላል የሚለውን ላሳያችሁ ነው የፈልኩት። እንግዲህ የምገኘው በቡሬ ከተማ ነው። እንግዲህ ሁላችሁም ታውቁታላችሁ ገምታለሁ፣ በላይብ ላይ ተናግሬያለሁ ቡሬ ከተማ ላይፍ ምን ይመስላል፣ ክራይ ቤት የሚለውን ላሳያችሁ ነው። እንግዲህ ቤቴ በጣም ጠባብ ነች፣ ግን ያው አቃልቶ መኖር ይቻላል። እኔ ብቻዬን ስለሆነ የምኖረው ማለት ነው። እንደምታዩት ነው አልገ ንጥፍ ንጥፍ ንጥፍ እያደረኩኝ ነው። ያው አብሮኝ ሰው ስለሌለ እኔ ነኝ ማዝላት ልጅቱን ማለት ነው። ልጅ አዝዬ ነው የምሰራው ማንኛውንም ስራ ከዛ በኋላ እንግዲህ አልገን እንደዚህ ዝል ካደረጎ በኋላ ንጥፍ ንጥፍ ንጥፍ አደረግኩኝ ማለት ነው። እንግዲህ ልጅ አዝሎ ስራ መስራት በጣም ይከብዳል የእውነት ማለት ነው። ግን ደግሞ ማይቻል ነገር የለምና ሰራለሁ፣ አዜዬ ችግር የለውም። አይት ሜት ልጥላት አልችልም ነጭ አስቀምጭ→አስቀምጬ በቃ ሁለት ልብ ሁኜ ወይ ወደቀች ምናምን እያልኩ ከምሰራ አዝዬ ብሰራ ነው ለእኔ ሞር አሪፍ የሚሆንልኝ ማለት ነው። እና አልጋችንን እንደዚህ በዚህ መልኩ እያነጣጠፍን እንገኛለን ማለት ነው። አልጋችንን አንጥፈን ከጨረስን በኋላ የምትጣጠቡትን አነሳስተን ወደ ሳሎናችን ያለ ያው ቤተሰፊ ቤት ስለሌለኝ ዶርም ነው የያዝኩት። ሁለት ክፍል መብላ ስሙን፣ ሁለት ክፍል ዶርም ነች። ዝሮ በቂ ነች። እንግዲህ ጠበበች ምናምናም እንዳትሉኝ ማለት ነው። ምክንያቱም ጊዜያዊ ቤት ነው፣ ምንም ማድረግ አይቻልም ማለት ነው። ከዛ የምነሳሱት ያው ልጅ ቤት ታውቃላችሁ፣ የቤቱን እቃ ሁሉ መጫወቻ ነው የምታደርጉትና እነሱን እነሱ ልቅምቅምቅም እናደርጋለን እናነሳሳለን ከዛ ያው መጠራረግ ያው ምንችለው ማለት ነው። ጠረቅ ጠረቅ ጠረቅ ታርጋላችሁ። ያው ብዙ ጊዜ አይቆሽሽም ቤቱ ምክንያቱም ልጅቱ ብዙ አይነት ነገር እያነሳሳሽ ስለምትበላ ጥሩ ጥሩ ማጸዳት ቢሆን ግን የግድ መጸዳት ስላለባት እለቃቀም እና ያለች ነገር ጠረቅ ጠረቅ ጠረቅ ታደርጋታለሽ ማለት ነው። ይቺ ደግሞ ማንከባለያችናት ምንጣፏ ምንጣፍ እየቀደድሽ ስታስቸግረኝ ይህችን ገዝቼ ከላይ ደረብኳት ማለት ነው። ከዛ በኋላ እቃችን እንደምታያት ተደቃቅሞ አያልቅም። ለቅምቅም አድርገን ከጨረስን በኋላ አዎ እንደምታዩት እንግዲህ እቃ ማንሳት ላይ እኔ ስለተኛች ልጅቱ ሸፍኛታለሁኝ። ለመጀመሪያ ላይ አልተኛችም ነበረ። ከዛ የሚገቡትን ውስጥ ውስጥ እንከታለን፣ የሚገቡ እቃዎችን የቆሸሹትን ደግሞ ወደ ውጭ እናስወግዳለን ማለት ነው። በነገራችን ላይ የሚያግዘኝ የለም፣ ብቻዬን ነው። ልጅ ማሳድገው ምናምን ስላችሁ ባለቤት ስምናል ማለታችሁ አይቀርም አለ ስራ ሌላ ቦታ ስለሄደ ነው እንጂ አለ። ለዛ ነው ለማለት ያክል ነው። ከዛ ጠረግ ጠረግ ጠረግ እናረጋቸው እና በነገራችን ላይ ህጻናት ማያነሱት አይነት ቆሻሻ የለም። እናንተ እናንተ ማይታያችሁ ለነሱ ይታያቸዋል እና የግድ ቶሎ ቶሎ እየተከታተልን መጥረግ ስላለብን ያው ቤቴ እንደምታዩት ጠባብም ስለሆነች አታስቸግርም። ጊዜም ስለማትወስድ ቶሎ ቶሎ ማጸዳት ከዛችን ጠረቅ ጠረቅ ጠረቅ ካደረግናት በኋላ ብድግ ትዳረጋለች ነው። በረግራሽ ላይ ምንጣፍ የምታዩ ተመላልጦ እንደዚህ ያለቀው ልጅ የትናት ማለት ነው። ጫፉን እያያዘች ወደ ላይ ስትስበው በቃ እየተሰነጠቀ ይሄዳል ማለት ነው። ከዛ ጠረቅ ጠረቅ ጠረቅ ጠረቅ ታደርጉና ያው ልጅ አዝላችሁ ዝቅ ያሉ መጭመቅ ስለሚከብድ ምን አደርጋለሁ መሰላችሁ? ከጠረኩ በኋላ ሳሙና ጠብ ጠብ ጠብ አድርጋለሁ። እንዳልኳችሁ ንጹህም ስለሆነ ከዛ ውሃ መርከፍከፍ አድርግና በቁም መሎያ ነው እንዳልንደቆምኩ ማለት ነው። ያው ሳሙና አንጠባጠኩኝ ከዛ ውሃ ከፍከፍ ከፍ አረግና በቁም መውያ ነው ሞለ ማለት ነው። ያው ዝቅ ከፍ ማለቱ ስለሚከብድ ከዛ እንደዚች ወል ወል ወል ወል በርንጋ ሲተጽደቅ ቆንጆ ነው የምትሆነው። ከዛ ለቻ አርጌ ወል ወል ወል አደረኩኝ እና አደረቅ ስትልልኝ ደግሞ ቁጥ ያነሳኋትን ምንጣፍ መንከባለያችንነት ማዋላ መዋያችን ስለሆነች መልሼ አነጥፋታለሁ ማለት ነው። እዚህ ጋር ነው የምንጨዋወተው። እንግዲህ ቀን ውሏችን እዚህ ጋር ነው የሚሆነው። እንደዚህ አድርገን ካስተካከልናት በኋላ በመጨረሻም ይችን አስመስለናታል ማለት ነው ቤታችንን እዚህ ጋር